አሰላሙ አሌይኩም ወረሕመቱላህ በረካቱ። ይቻላል። እንደት ሰዎች፣ እንደት ናችሁ? ደህና ናችሁ? ከብዙ መጥፋት በኋላ ተገናኝተናል። ዛሬ እንግዲህ ያው ረመዳኑም ስራውም ይዞን አራስነቱም አራስ ብለው አይባልም፣ ልጅ ማሳደጉም ግር ይሻላል። እንደት ናችሁ? ደህና ናችሁ? ዛሬ እንግዲህ እንደዚህ ብለን ደመቅ ብለን ዛሬ ነው ቡና ልንጠጣ ነው ማለት ነው። በእዛውም ሰላም ልንላችሁ ነው። እስኪ እንዴት ናችሁ? ብዙ ልጆች በነገራችሁ ላይ በተለያየ ነገር ጠይቁኝ ያላችሁ ደህና ነሽ ወይ? ምን ሆነሽ ነው? ምን አጋጥሞሽ ነው? ምንም አላጋጠመኝም ቢዚነቱ ብቻ ነው። እና ካሁን በኋላ ኢንሻአላህ በአሪፍ አሪፍ ስራዎች እንገናኛለን። እስኪ አባቴ ሰላም ይበላችሁ። መጀመሪያ ቡና ልጅ ጀባና፣ እሱም ሰላም ይላል። እንግዲህ ያለው ሁሉ አይቀርም ዛሬ እሺ ስሚላ ወጀባ

ቡናው የተጀባል የሚሆን እያልኩኝ ዛሬ ጅማው አሁን በቤት እያሳለፍን ነው ማለት ነው። ለማንኛውም የተለያዩ ነገሮች መቼም ህይወት ከባድ ናት እና ድንት አደርግናል። በዛ መልኩ ነው የጠፋ ነው። ለናፈቃችሁ ወን በውስጥም በውጭም የደወላችሁ ወጣቃችሁን ለስሜታችን እናመሰግናለን። ካሁን በኋላ ኢንሻአላህ አላህ ከፈቀደው በአንዳንድ ነገር ብቅ እያልን አብረን የምንጫወት ወይ የምንሰራ ሰላ ያፈና ማለት ነው። እስቲ ቡናው እየጠጣን ጫውታ ያለ ነገር ነገር አዲስ ነገር ካለ እና ሄሎ በአንዳንድ ነገር እየሰራችሁና ፈርሻና ምናምን ነገሮችን እይህ ግን አይቀርም ሌላ በጣም ቢዚ ያደርገኝ ነገር ስገባ ናፍቃችሁኛል ኢንሻላህ እንግዲህ ደግሞ አዲስ እናንተም መላ ደህና አላ አድርጋችሁ ሰርታችሁ ደግሞ ከሀገራችሁ ከቤተሰባችሁ ጋር በደስታ የምትመጡ አላ አድርጋችሁ፣ አያታችሁም ስራውንም ደግሞ አላ ይቀርላችሁ። ያማረ ሰመረ የሰራችሁትም ደግሞ አላ መባር ይቀርግላችሁ። በሚጠቅማችሁ ስራ አላ ይቀርላችሁ። ለሀገራችን የራሳችሁን ተጠቅማችሁ ሀገራችን ወገናችሁን የምትጠቅሙበት ደግሞ ጥሩ እድል አላ ይፈጥርላችሁ። በደህና የምንገናኝ አላ ያድርገን። አሰላም አለይኩም በደህና እና ያው እንግዲህ ያው ቻናሉ ቀዝቀዝ ብሏል። ላይክ፣ ሰብስክራይብ እያደረጋችሁ እና እችን ሁልጊዜ ስናፍቃት የነበረች ነገር ናት። በነገራችን ላይ እንግዲህ ሳውዲ ታውቃላችሁ፣ ያው ማለት ይሄን ሳሳያችሁ ልሄድ ነው ማለት አይደለም። እኔ ገና ልጅ እያሳደግኩ ነው። ግን ሳውዲ በመሳቀቅ በቃ ፖሊስ ሲመጣ በመሳቀቅ በመከራ ስለኖር በቃ ይሄን ፓስፖርት ሳገኝ የአላህ እንደ አላመንኩም፣ ራስ አላመንኩም። በቃ ፖርሳዬ ከትቼ ቤት እስከምደርስ ድረስ፣ ቤት ከደረስኩ በኋላ ራሱ እስከማየው የነበረ ጉጉት፣ ፖርሳዬን ከፍቼ እስከማየው ዘው የሚጠፋኝ ይነ ሰው የትራንስፖርት ላይ እና የሳዑዲ ከኮንትራት መጥፋት በጣም ትልቅ ተጽዕኖ ነው ያሳደረብን፣ የሳዑዲ ፖሊሶች አባሮች ጨዋታ ማለት ነው። እና ለማንኛውም ይቺን እንግዲህ ያው ሁሉም ሰው መያዝ አለበት ብዬ ነው ማምነው። እኔ ያው ለሁሉም ነገር ሰው ቢሰደድም ባይሰደድም ብዙ ነገር ያስፈልጋል ሰው ልጅ። እና ያው ይችን ከያዝን ግን ለማንኛውም ነገር ለየትኛውም ሁኔታ ለጉብኝት ብትሄዱ ለኡምራ ብትሄዱ ለስራ ብትሄዱ ለፈለጋችሁት ነገር ብትሄዱ ምንም ነገር ማድረግ ትችላላችሁ። ይህን ከያዛችሁ እና ማዘጋጀቱ ኸይር ነው። በአሁኑ ሰዓት ደግሞ እኛ አገር ላይ በጣም ተወዷል እ አሁን ይሄን ያወጣሁበት አላማ እኔ እንደመጣሁ ሶስት ሺህ ብር ማነው አራት ሺህ ብር ነበረ ሁለት ሺህ ብር ቅጣት የጠፋብን ሰዎች ማለት ነው ያው በጠፋ ስለሆነ የሚያዘው ሰው እንግዲህ ሌባ የሚስረቀው ከኮንትራትም ጠፍቶ ይምጣ ከምንም ይወጣ ከምንም ይወጣ ፓስፖርት እጁ ላይ ከሌለ በጠፋ ነው ማስያዝ ያለባቸው ምክንያቱም ጠፍተን ነው ማለት ራስን ማስጠለፍ ስለሆነ ማለት ነው እና ሁለት ሺህ ብር ቅጣት ሁለት ሺህ ብር የቱ ፓስፖርት ክፍያ ነበር አይኔ እያየ አስራ አምስት ሺህ ብር ደረሰ አስራ አምስት ሺህ ብር አስቡት ወደፊት ደግሞ ሀያ ሺም ሰላሳ ሺም ላይ ይገኝ ነው ማለት ነው አሁን ላይ ብዙ ነገሮች ተመቻችተዋል ኦንላይን ላይ ምናምን ከቻላችሁ ብታወጡ ፓስፖርታችሁ ብትይዙ አሪፍ ነው በዓይኔ ምክንያቱም በቃ ፓስፖርት ትልቅ ነገር ነው። ትልቅ ነገር ነው። በቃ ለማንኛውም ነገር የሚያስፈልግ ነገር ነው። አሁን ላይ የምታዩቸው ጊዜ ሲከፋቸው ሲወድቁ ምናምን ብድግ አድርገው የሚሄዱት እጃቸው ላይ ስላለ፣ እኛ ደግሞ እጃችን ላይ ይሄ ካለ ለምንም ነገር መሆን እንችላለን። ንግድ ብንጀምር፣ ጉብኝት ብንሄድ ይሁን የተለያየ አጋጣሚዎችን ብናገኝ ይሄ ያስፈልገናል ማለት ነው እና ይህን መያዝ ዜጋ እስከሆነ ድረስ ፓስፖርታችንን በእጃችን መያዛችን ትልቅ ነገር ነው። በተለይ ደግሞ እኛ ውጭ ሀገር ያለን ሰዎች እንደዚህ ከኮንትራት የጠፋን ሰዎች ምን ያህል ፓስፖርታችን እንደሚናፍቀን ታውቃላችሁ። ና አሁን እንግዲህ እስካሁን እኔ በወጣሁበት ሰዓት እንግዲህ ቆይታ ላይ ትንሽ አስራ አምስት ሺህ ብር እኔ እንኳን አስራ ሦስት ሺህ ነው የከፈልኩት። አስራ አምስት ሺህ ብር ከፍለው ጓደኞች ሲዋጡ አይቻልም ማለት ነው። እና እስካሁን እንግዲህ ምን ያህል እንደገባ አላሁ አለ። ሀያሽም ሊገባ ይችላል፣ ከዛም በላይ ሊሆን ይችላል፣ ከዛም በታች ሊሆን ይችላል። አሁን ላይ መረጃው የለኝም ግን በእርግጠኝነት ይገባል እስካሁን እና ደግሞ ቀጠሮ ራሱ አዲስ ፓስፖርት የሚያወጣ ሰው ራሱ አሁን ቀጠሮ ከአምስት ወር በላይ በተለይ ደሴ ከአምስት ወር በላይ እየሆነ ነው። እና የእኛ በእርግጥ ያኛ አይቆይም እድሳት ስለሆነ እንደ እድሳት ስለሆነ ወር ነው የፈጀብኝ እኔ ባወጣው ሰዓት። ግን ያለው መንገላታት፣ ያለው የሰው ብዛት፣ ያለው ሰልፍ በዛ በፀሐይ ምናምን ወላ ተስፋ ያስቆርጣቸዋል። በቃ በሀገራችሁ ላይ ፓስፖርት ለማግኘት የምትከፍሉት ዋጋ በጣም ትልቅና ከባድ ነው እና ዞሮ ከቻላችሁ እንደ እኔ እንደ እኔ ውጭ ያላችሁ ልጆች በብራችሁ ብታወጡ ነው የሚሻላችሁ። ዝም መታችሁ ከምትንከራከቱ በቃ ስንት ጊዜ እንደረገጥኩኝ እኔ ደስ ይል ነው ልጅ ይዤ አንዳንድ የሚየጣርኳት እኔ የሚማቀው ያን ያደረግኩ ግን ያው ነገሮች እየከበዱ እየጨመሩ ስለሄዱ ያው ማድረግ ስላለብኝ ሁሉም በጊዜው ሲሆን ያምራል። አይኔ እያየ እንግዲህ ከሁለት ሺ ከሶስት ሺ እስከ አስራ አምስት ሺ ሲደርስ አስቡት። በዛ ሰበብ ነው እኔ ያወጣሁት። በእርግጥ ሌላ ሚስጥር የለውም ለጊዜው። ግን ይህን ብታወጡ በጣም አሪፍ ነው እና ያው ፓስፖርት ዞሮ ትልቅ ነገር ነው። ደግሞ ቁጥራችሁን የፓስፖርት ቁጥራችሁን በጣም ተጠንቅቃችሁ ብትይዙ በጣም አሪፍ ነው። ቁጥር የፓስፖርት ቁጥር አለመያዝ ነው። እኛ ያው እንግዲህ በሰዓቱ አናቅም፣ ስንጠፋ ምን ማድረግ እንዳለብን አናቅም፣ ወደፊት ያስፈልገናል የሚባል ነገር አናቅም። ያን አለማድረጋችን ነው ይህ ሁሉ ዋጋ ያስከፈለን እንጂ የፓስፖርት ቁጥር ቢኖረን ኖሮ በቀላሉ በቀላሉ ማውጣት እንችል ነበር። ይሄ ግን በጣም ብዙ ጣጣ ብዙ ጣጣ ማለት ነው። በቃ ቅድሚያ እንዲፈለግላችሁ ማድረግ የሚጠበቅባችሁ ነገር አለ። በቃ ፖሊስ ጣቢያ ምናምን አሁን ይህን ብቻ ግን ብዙ ቦታ መርገጥ ይኖርባችኋል ማለት ነው። ቁጥሩ ካለላችሁ እና ዞሮ መረጃ የሌለው ሰው ማስረጃ የሌለው ሰው የትም ቢሄድ ውር ድንብር ነው። እና ዞሮ ከቻላችሁ ከኦንላይን እንግዲህ ማውጣት እንችላለን እያሉ ብዙ ማስታወቂያዎችን እየሰሩ ነው። ወይም ደግሞ እዚ ሀገር ሰው ካላችሁ ውክልና እየሰጣችሁም ቢሆን ፓስፖርታችሁን ለማያዝ ሞክሩ። ፓስፖርት ለማንም ያስፈልጋል እንግዲህ እኔ ደስ ብሎኛል ማለት ነው። እስካሁን ፍቅር ያልወጣልኝም ፓስፖርት በዚህ ልክ ወግ ይኖረዋል ብዬ ስጥ አላውቅም ነበረ። ብቻ ግን ደስ ይላል። እዚህም ስትይዙት እራሱ ደስ ይላል ከብዙ ነገር አንጻር እና እንደዛ ነው። ለማንኛውም የዛሬው ቪዲዮ ይህን ይመስላል። ከአበረታታችሁኝ እመጣለሁ ማለት ነው። ስለ ፓስፖርት እንግዲህ ደግሞ የማወቅ የምትፈልጉት ነገር ካለ ምናምን እስኪ ጠይቁኝ፣ መልስላችኋለሁ በማውቀው መልኩ በሚፈቀድ ሆ መልኩ ማለት ነው። ያው ሚዲያ ስለሆነ ይሄ እና ያው እንሻላ እንግዲህ ዛሬ እንደናፈቋቸው እርግጠኛ ነኝ። እንግዲህ ደስ ይላቸኋል ብዬ ተስፋ አረጋለሁ። እስኪ በላይ ካሳዩኝ ሀሳባችሁን በኮመንት ግለጹልኝ። እንሻላ ደግሞ አንዳንድ እየገዛኋቸው እየፈረሽኳቸው ያሉ ቤቶች አሉ። እነሱን እንሻላ እለቅላቸኋለሁ፣ ኤዲት እያረኩኝ ማለት ነው እንሻላ ያው ስራ ጀምር ያለው ግን ሽሮና በርበሪ ብዙ ልጆች እየጠየቃቸው የነበረ ግን ያው ካለው ነገር አንፃር ትንሽ ቢዚም ከመሆን አንፃር እያዘጋጀላቸው አልነበረም። ኢዴም ምናም ቤተሰብ ጋር ነበር ያሳለፍኩት። በዛም አጋጣሚ ትንሽ ቆየት ብዬ ስለነበረ ዛ ያው ወደ ዳታም ብዙ አልተመለስኩም ነበረ ሰዎች በፈለጉ ሰዓት ማግኘት ሊን አልቻሉም ነበረ። እና እንሻላ አሁን ደግሞ ተወዷል ሽሮና በርበሬ። አሁን አሁን በርበሬ፣ ሚጥሚጣ ምናም በጣም ዋጋው ጨምሯል። እና በዚህ ሁኔታ ላይ ኮረሪማ ራሱ በጣም ጨምሯል በላይ እንደውም ወደኛ ሀገር አሁን ስምንት መቶ ብር ምናምን ገብቷል፣ በርበሬ እና ሚጥሚጣ ማለት ነው እና እኛ ላይ ደግሞ አሁን እስከ ሰባት ነው መሸጥ የያዘው። ኮምቦልቻ እንኳ ይሻላል መሰለኝ ትንሽ የ ሀምሳ ብር የምናምን ልዩነት ሊኖረው ይችላል። እና በዚህ ሁኔታ ቀምሞ በርበሬ አዘጋጅተው እንትን ለማለት አሁን እኔ እንጃ፣ ሰው ራሱ የሚያዝ ሰው ራሱ ያምናል ብዬ አላስብም እና ለዛ ነው እንግዲህ። እስኪ እንሻላ፣ ወደፊት መንቀጠል ይሆናል ገበያው የሚረጋጋ ከሆነ ማለት ነው። እና ብዙ ልጆች እየጠየቃችሁኝ አላገኛችሁም። ወጪው ግን አያስፈራንም እኛ ችግር የለብንም የምትሉ ከሆነ እንሻላ እንሞክረዋለን። ግን አሁን እኛም ለራሳችን ራሳችንን ስላዞረን ለምንበላው እንኳ ማዘጋጀት እንደዚህ ደግሞ ለሰው እንዲህ ነው እንዲህ ነው ማለት ስለሚከብድ ነው ማለት ነው። እና እንሻላ እንግዲህ እነዚህ ቀለል ቀለል ያሉ ነገሮችን መፈረሻዎችን፣ የቤት እቃዎችን መግዛታችንን፣ ማድረሳችንን ቤተሰቦቻችን ሰርፕራይዝ ማድረጋችን ሰዎችን እንቀጥላለን። በላይ ካሳዩኝ እንግዲህ በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ወረህመቱላሂ ወበረካቱ።